በፋሲካ መዳረሻ ላይ እንገኛለን። ከሆሳህና ምሽት እስከ ፋሲካ ያሉት ቀናቶች ሰሞነ በመባል ይታወቃሉ። እነዚህ ቀናት በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲሁም በኢትዮጵያ ካቶሊካዊት ቤተ ክርስቲያን ዘንድ በርካታ ሃይማኖታዊ ተግባራት እየተከናወኑ የሚያልፉ ቀናቶች ናቸው። ታዲያኛ በጅማ ከተማ በሚገኘው ደብረ ኤፍራታ ቅድስተ ማርያም ካቴድራል ተገኝተን ምዕመናኑ ሕማማትን እንዴት ባለ መንገድ እያሳለፈ ነው ስንል ጠይቀናል። አብራቸው ሕማማት ውስጥ ባሉ ቀናት እያንዳንዱ ቀናት የተለያዩ ሃይማኖታዊ ትርጓሜዎች አሏቸው። የዛሬው ቀን ለተማክሰኞ ነው። በማክሰኞ እንግዲህ ኢየሱስ ክርስቶስ ከተናገራቸውና ካደረጋቸው ነገሮች መካከል አይሁዳውያን ጥያቄ ያቀረቡበት ኢየሱስም ደግሞ ምላሽ የሰጠበትና ያስተማረበት ቀን ነው። በዚህ ምክንያት እንግዲህ የመጠየቅና የማስተማር ቀን እንደሆነ ይታመናል። የሃይማኖት ተከታዮች ውስጥ በዚህ ቀን ምን እያደረጉ ያሳልፋሉ የሚለውን ጠይቀናቸዋል እና አሁን ሙሉ ጊዜያችንን ወይም ሙሉ ጊዜን በጾምና በጸሎት እግዚአብሔርን እያመሰገንኩኝ ለሀገራችን ሰላም ለህዝባችን ፍቅርና ብልጽግና ለህዝባችን አንድነት እንዲመጣልን የድሮ ፍቅር እንዲመለስልን በጾም በጸሎት ነው ያለሁት እና ጾሙን ያው እንደምታውቁት በሰላም አሳልፈናል። በመጸለይ ምጽዋት በመስጠት ባለን አቅም ማለት ነው አብረን በመሆን በጾም በጸሎት አሳልፈን አሁን ለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ ሕማማት ደርሰናል። ሳምንቱን ደግሞ ይኸው ጀምረነዋል ሁለተኛ ቀናችን ነው ዛሬ። እግዚአብሔር እንደፈቀደ በሰላም ደግሞ አስፈትቶ ለስንሳዩ እንዲያበቃን እየጸለይን ነው። በአካባቢያችን ደግሞ ለሚገኙት ነዳያም ቤተክርስቲያኑ በሚያሰባስበው ሁኔታ እየተሳተፍን ነው። ነዳያኖችም ከኛ ጋር እንዲፈቱ በሚል ማለት ነው። ጾም ስትጾሚ ብዙ ከጾም ጋር አብሮ ተያይዘው የሚሄዱ ነገሮች አሉ። ድሀ መመጽወት አለ፣ ስለ ሀገር መጸለይ አለ፣ ራስን መግታት አለ፣ ራስን መግዛት አለ። ከምግብ ብቻ ሳይሆን የምትቆጠቢው ከአንደበትሽ፣ በጆሮች ከሚሰማው ነገር ሁሉ ትቆጠቢያለሽ። ስለዚህ እግዚአብሔር እንግዲህ መቼም ያው ቅድስት ሀገር ኢትዮጵያን ጠብቀልን እያልን ሁሌም በጸሎታችን ሳናስብ ሀገራችን ሳናስብ ህዝባችን ሳናስብ ውለና አድረና እናቅም አሁንም ያለነው በሱ ቸርነት ነው። አሁን ባለንበት ሰሙነ ህማማት ወቅት በርካታ ሃይማኖታዊ ተግባራት ይከወኑበታል። ትርጓሜያቸው ምንድን ነው? እነዚህ ተግባራት ስንል የሃይማኖት አባት ጠይቀናል። ህማማት የተባለበት ምክንያቱ የሰው ልጅ በእግሩ የሚሄድ የሰው ልጅ ጥቁር የሚለብስ የሀዘን መግለጫ ነው። ምን ስለሆነ ጌታችን ኢየሱስ ክርስቶስ ጸዋትወ መከራ የተቀበለበት የመከሩበት፣ ለስቃይ የፈረዱበት ዕለት በመሆኑ ይችን ዕለት ጥቁር ለብሰን በእግራችን እየሄርነ እንሰግዳለን፣ እናስታውሰዋለን ማለት ነው።